ዳዳዳሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው። ወንድም ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ለናንተ የሚደርሰው የሞርስ ዜና መርሃ ግብር ሲሆን የመስከረም 23 ቀን 2018 ዓ ም የሞርስ ዜና እነሆ ጀመረ። አርእስተ ዜና ለተናል ጀነራል መሀመድ ተሰማ ጸረ ኢትዮጵያ ኃይሎችን እና ባንዳዎችን በማጥፋት የሀገራችንን ብሔራዊ ጥቅም እናስከብራለን አሉ። የሰራተኛው ደሞዝ ካለሰራተኛው ሰራተኛው ፈቃድ ውጭ መቁረጥ የተከለከለ መሆኑን የፌዴራል ሲቪል ሰርቪስ ኮሚሽን አስታወቀ። ከኢትዮጵያ መንግስት በኩል የተባለ ነገር ባይኖርም ኢትዮጵያ ለኤርትራ የሰጠችውን እውቅና ልታነሳ ነው የሚል መረጃ እየተሰማ ነው። 243 አውቶቡሶች ለኢሬቻ በዓል ልዩ የትራንስፖርት አገልግሎት እንዲሰጡ ዝግጁ መደረጋቸው ተገለጸ። የትምህርት ማሻሻያ ያቀረቡና የሶስት እርከን ጭማሪ እንዲያገኙ የተደረጉ መምህራን የደሞዝ ማሻሻያ እንዲደረግላቸው ተፈቀደ። ከውጭ በህዳሴ ግድብ ላይ ያደረገቻቸውን ስምምነቶች ዳግም ልገመግም ነው ያለችው ሱዳን ለሱዑድ አረቢያ የ100 ቢሊዮን ዶላር ኢንቨስትመንት አቀረበች። የተወደዳችሁ ቤተሰቦቻችን ሀሳብ አስተያየታችሁን አድርሱን። ኢዮብ ደመቀ እስከ ዜና ፍጻሜ ድረስ አብሬያችሁ እቆያለሁ። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ በጤና ቁጥጥር ስርዓት የዓለም ጤና ድርጅት ያወጣውን ዓለም አቀፍ ደረጃ ላይ መድረሷ ተገለጸ። ኢትዮጵያ በጤና የቁጥጥር ስርዓት የዓለም ጤና ድርጅት ባወጣው ዓለም አቀፍ ምደባ ደረጃ ሶስቱ ወይም ማቹሪቲ ሌቭል ስሪ ላይ መድረሷን የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አስታውቀዋል። ደረጃ ሶስት አንድ ሀገር በአግባቡ የሚሰራና የተረጋጋ የጤና ስርዓት መዋቅር እንዳለው የሚያሳይ ደረጃ ሲሆን፣ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ኢትዮጵያ ደረጃ ሶስት ምድብ ላይ በመድረሷ የእንኳን ደስ አላችሁ መልእክት በይፋዊ የኤክስ ገጻቸው ላይ አስተላልፈዋል። አክለውም ኢትዮጵያ ከአፍሪካን ግብፅን፣ ጋናን፣ ናይጄሪያን፣ ደቡብ አፍሪካን፣ ታንዛኒያን፣ ዚምባብዌን፣ ሴኔጋል እና ሩዋንዳን መቀላቀሏን ገልጸዋል። በተጨማሪም ይህ የደረጃ እድገት አፍሪካ ደህንነቱ የተጠበቀና ጥራት ያለው የመድኃኒት የህክምና ምርቶች ተደራሽነትን ለማሻሻል መቃረቧን አመላካች ነው ሲሉ ጠቁመዋል። ሕጻናት ወደ ትምህርት ቤት እንዳይሄዱ የሚያደርግ ማንኛውም አካል በቃ ሊባል እንደሚገባ በትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ አየለች እሸቴ ገለጹ። ሚኒስትር ዴኤታዋ ይህን ያሉት የአማራ ክልል ትምህርት ቢሮ በክልሉ በትምህርቱ ዘርፍ ላይ የሚታዩ ችግሮችን መቅረፍ በሚቻልበት ሁኔታ ላይ ለምክክር በተካሄደ መድረክ ነው። በዓለማችን በቴክኖሎጂ የመጠቁ ሀገራት መሰረታቸው ትምህርት መሆኑን የገለጹት ሚኒስትር ዴታዋ በክልሉ ያሉ ሁሉም ወላጅና አሳዳጊዎች ልጆችን ወደ ትምህርት ቤት መላክ እንደሚገባቸው አስገንዝበዋል። በአማራ ክልል የትምህርት ቤቶችና ተማሪዎች ምጣኔ አለመጣጣም በተለይም በቂ የቅድመ አንደኛ ትምህርት ቤቶች አለመኖር እንዲሁም በመምህራን አቅም ግንባታ ላይ የነበረውን ክፍተት እንደ ተግዳሮት አንስተዋል። ይህን ችግር ለመፍታት ትምህርት ቤቶች ተገንብተው ህጻናት በትምህርት ገበታቸው ላይ እንዲገኙ የተሰሩ ስራዎች መኖራቸውንም ጠቅሰዋል። በተጨማሪም ለመምህራን የአቅም ግንባታ ስልጠና እየተሰጠ እንደሚገኝና ተማሪዎች በትኩረት እንዲማሩ የተማሪዎች ምዝገባ ላይ ትኩረት ተሰጥቶ እየተሰራ መሆኑን አመላክተዋል። ሚኒስትር ዴኤታው በአማራ ክልል የዘንድሮ የትምህርት ዘመን ትምህርት የተጀመረ ቢሆንም ምዝገባ እስከ መጨረሻው መስከረም ድረስ እንደሚቀጥል ጠቁመዋል። በተለያዩ ምክንያቶች መመዝገብ ላልቻሉ ልጆችም የማካካሻ ትምህርት የሚሰጥበት ሁኔታ ይመቻቻል ብለዋል። ተመዝጋቢዎችን ቁጥር ይበልጥ ለማሳደግ እና የተማረ ዜጋ ለማፍራት በትኩረት ሊሰራ እንደሚገባ ሚኒስትር ዴኤታ አየለች ሸቴ አስገንዝበዋል። የሰራተኛውን ደሞዝ ያለ ሰራተኛው የማመልከቻ ፊርማ ፈቃድ ውጭ መቁረጥ የተከለከለ መሆኑን የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር አሳስበዋል። ኮሚሽነሩ ከመስከረም አንድ ቀን 2018 ዓ.ም ጀምሮ የተስተካከለው ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደሞዝ ጋር እንዲከፈል መንግስት አመራር መስጠቱን ጠቆመው ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዝ ጋር አብሮ ባይከፈል እንኳን የመስከረም ወር ጭማሪ መጠን በጥቅምት ወር ውስጥ የመክፈል ግዴታ እንዳለባቸው አሳስበዋል። ማንኛውም አይነት ተቀናናሽ ባለመብቱ በማመልከቻ ፎርም ካልፈቀደ በስተቀር ከወርሃዊ ደሞዝ ላይ መቀነስ የተከለከለ መሆኑን በመንግስት ሰራተኞች አዋጅ ቁጥር 1353 ህዝባር 2017 በግልጽ ተደንግጓል ሲሉ ዶክተር መኩሪያ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ጨምረው አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያ እና የጎዴ ነዳጅ ማጣሪያ ግንባታ እናስጀምረዋል። የዩሪያ አፈር ማዳበሪያ ፋብሪካ በኢትዮጵያ ኢንቨስትመንት ሆልዲንግ እና ደንጎቴ ግሩፕ ጋር በመተባበር ይገነባል ተብሏል። ጎልደን ኮንኮርድ ግሩፕ ደግሞ የጎዴ ነዳጅ ማጣሪያ ፋብሪካ እንደሚገነባ ጠቅላይ ሚኒስትሩ ገልጸዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራት እና በማጠራቀም በዓመት ሦስት ነጥብ አምስት ሚሊዮን ቶን የማምረት አቅም አለውም ተብሏል። በሌላ በኩልም የማዳበሪያ ፋብሪካው ከካሉቤ ጋዝ ስፍራ በማውጣት እና 18 ኪሎ ሜትር የማጓጓዣ ቱቦን በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል። ሁለት መቶ አርባ ሶስት አውቶቡሶች ለኢሬቻ ክብረ በዓል የትራንስፖርት አገልግሎት እንዲሰጡ ዝግጁ መደረጋቸውን የከተማው አውቶቡስ አገልግሎት ድርጅት አስታወቀ። የኢሬቻ በዓል ታዳሚዎችን ለማስተናገድ ልዩ ዝግጅት ማድረጋቸው በመግለጽ ለክብረ በዓሉ በትንሹ 243 አውቶቡሶች ዝግጁ ሆነው እንደሚገኙ የድርጅቱ የትራንስፖርት ኦፕሬሽን ዳይሬክተር አቶ መላኩ ካሳይ ተናግረዋል። የተጠቀሰ ቁጥር ለጊዜው የተዘጋጁ መሆናቸውን የተናገሩት ዳይሬክተሩ እንደ ፍላጎቱ መጠን የአውቶቡሶችን ቁጥር መጨመር እንደሚቻል ተናግረዋል። አውቶቡሶቹ ከመካኒሳ ዴፖ የተዘጋጁ መሆናቸውና በየሰዓቱ የትራንስፖርት አገልግሎት ፈላጊውን ቁጥር ያማከለ ዝግጅት እንደሚደረግና በሌሎችም ድርጅቱ ዴፖዎች ለበዓሉ ሲባል በተጠባባቂነት የተዘጋጁ አውቶቡሶችም መኖራቸውን ጠቁመዋል። ይህ ዝግጅት ሲደረግ ለመደበኛ የከተማ ትራንስፖርት አገልግሎትና ፍሰት እጥረት እንዳይኖር ምን ታስቧል ተብሎ ከመናኸሪያ ያለቀረበላቸው ጥያቄ ምንም አይነት እክል እንደማይፈጠርና የአውቶቡስ እጥረትም አያጋጥምም ብለዋል። የከተማ አውቶቡስ አገልግሎት ድርጅት ከዚህ ቀደም መሰል እንቅስቃሴዎችን በአደባባይ በዓላት ወቅት ማከናወኑን በመጥቀስ ለመጪው የኢሬቻ በዓልን በቂ ዝግጅት ማድረጉን ዳይሬክተሩ ገልጸዋል። ዘገባው የመናኸሪያ ራዲዮ ነው። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት ሦስት ቀን ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ ሰብስክራይብ ሼር በማድረግ አዳዲስ ቤተሰቦችን እንድናፈራ የበኩላችሁን አስተዋጽኦ አድርጎ የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮው በትምህርት ማሻሻያ የተለያዩ ሽግግር ጥያቄ ያቀረቡ መምህራን በሚመለከት መመሪያ ማስተላለፉ ታውቋል። በአገር አቀፍ ደረጃ ከነባሩ የስራ ምዘና ስርዓት ወደ ነጥብ የስራ ምዘና በተደረገው የመምህራን ሽግግር መሰረት ከሐምሌ 1 ቀን 2011 ጀምሮ የከፍተኛ መምህር ሁለትና ሶስት ደረጃ በመታጠፉ ምክንያት የሶስት እርከን ጭማሪ እንዲያገኙ የተደረጉ መምህራን የትምህርት ማሻሻያ ሲያቀርቡ በትይዩ ወደሚቀጥለው ሳይክል ውስጥ ቢገቡ ምንም የደሞዝ ማስተካከያ ያለመደረጉ ቅሬታ ማስነሳቱ ተመላክቷል። ቅሬታው የተነሳው የስራ ክብደት ምዘና ስራ ላይ ከመዋሉ ቀደም ብሎ የመምህራን ደረጃ እድገት መሰላል ዘጠኝ እንደነበርና ስራ ክብደት ምዘና በኋላ ግን ለመምህራን ተጠቃሚነት ሲባል የደረጃው ሰባት ከመሆኑ ጋር ተያይዘው የትምህርት ማሻሻያ እና ትይዩ የደረጃ እድገት ችግር በመምህራን ላይ በመፈጠሩ ነው። ይህንም ቅሬታ በማንሳት በኢትዮጵያ መምህራን ማህበር በኩል ለቀረበው የማብራሪያ ጥያቄ የፌዴራል ሲቪል ሰርቪስ ኮሚሽን ነሐሴ 30 ቀን 2017 ዓ ም ትምህርታቸውን ላሻሻሉ መምህራን የትዩ ሽግግር አሰራርን በተመለከተ ያስተላለፈውን ሰርኩራል የክልልና የከተማ አስተዳደሮችም እንዲደርሳቸው መደረጉን ደብዳቤው ያትታል። በተላለፈው ውሳኔ መሰረት አዲስ አበባ ከተማ አስተዳደር ይህ ሰርኩራል የሚመለከታቸው መምህራን በሙሉ አንደኛ ይህ ሰርኩራ ለሚመለከታቸው መምህራን በአገር አቀፍ ስራ ምዘና ደረጃ አወሳሰብ መሰረት ከሐምሌ 1 ቀን 2011 ዓ ም ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 2017 ድረስ ቀጥተኛ ወደ ከፍተኛ መምህር ሁለትና ሶስት ደረጃ ለማደግ በሂደት ላይ እያሉ ሁለት ደረጃው የታጠፈባቸውና ወደ ጎን ሶስት እርከን ክፍያ ለተፈጸመላቸው እና ከዚህ ጥቅም በኋላ የትምህርት ማሻሻ ያቀረቡት መምህራን ብቻ ይሆናል። ሁለተኛ ከሐምሌ 1 ቀን 2011 ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 ድረስ የሶስት እርከን ጭማሪ ያገኙ መምህራን በሁለተኛ ድግሪ ትምህርታቸውን አሻሽለው ከ9ኛ እስከ 12ተኛ ክፍል በሁለተኛ ደረጃ ትምህርት ቤት ከተመደቡ በደረጃ 17 ከፍተኛ መሪ ላይ በመሆን ከመነሻ ወደ ጎን የሶስት እርከን ክፍያ ብር ከ15340 ሳይበልጥ ከመስከረም 1 ቀን 2018 ጀምሮ እንዲፈጸምላቸው እንዲደረግ። ሶስተኛ ከሐምሌ 1 ቀን 2011 ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 ድረስ የሶስት እርከን ጭማሪ ያገኙ መምህራን ከዲፕሎማ ወደ መጀመሪያ ዲግሪ ትምህርት በማሻሻል የደረጃ ለውጥ ያመጡት የከፍተኛ መሪ መምህራን ወደ ደረጃ 16 በተለዩ ስለሚሻገሩ በመጀመሪያ ደረጃ ከአንደኛ እስከ ስምንተኛ ክፍል ተመድበው ሲሰሩ ከመነሻው ወደ ጎን የሶስት እርከን ጭማሪ ሳያልፍ ከመስከረም 1 ቀን 2018 አነስቶ ብር 13998 እንዲፈቀድላቸው ተወስኗል። ከላይ የተዘረዘሩትን የመምህራን የትምህርት ማሻሻያ ደሞዝ በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የስራ መደቦች ምዘና ደረጃዎችና ምደባና የደሞዝ ሴል መሰረት እንዲፈጸም የተወሰነ ስለመሆኑ ቢሮው ገልጿል። የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ውሳኔው ለሚመለከታቸው መምህራን ብቻ በጥንቃቄ እየተረጋገጠ እንዲፈጸም ያሳሰበ ሲሆን ከተጠቀሰ ውጪ ለማይመለከታቸው ጥቅም መስጠት ተጠያቂነት እንደሚያስከትል መግለጹን ደብዳቤውን ተመልክቻለሁ ሲል የዘገበው ቲክቫህ ኢትዮጵያ ነው። ጸረ ኢትዮጵያ ኃይሎችን እና ባንዳዎችን በማጥፋት የአገራችንን ብሔራዊ ጥቅም እናስከብራለን አሉ ሌተናል ጀኔራል መሐመድ ተሰማ። ምስራቅ ዕዝ በአማራ ክልል እና በምስራቅ ኢትዮጵያ ቀጣና ተሰማርቶ የባንዳዎችንና ተላላኪዎችን ፍላጎት በማክሸፍና በመመከት ተልዕኮውን በአስተማማኝ መልኩ እየተወጣ ይገኛል ብለዋል። የምስራቅ ህዝብ ዋና አዛዥ ሌተና ጄኔራል መሐመድ ተሰማ ታሪካዊ ጠላቶቻችን ኢትዮጵያ በቀጣናው እያሳየችው ያለውን የኢኮኖሚ እድገቷን ማን ለማቀጨጭ ከግጭት እንዳትላቀቅ ባንዳዎችን በማሰለፍና ፕሮፓጋንዳ በማሰራጨት በተለያዩ አካባቢዎች ግጭት ለመፍጠር ቢሞክሩም የእዙ ሰራዊት የአገሩን ዳር ድንበር በማስከበርና የእነዚህን ጸረ ሰላም ኃይሎች እኩይ ሴራ በማክሸፍ ተልዕኮውን በውጤት እየፈጸመ ይገኛል ብለዋል። ሀገራችን ብሔራዊ ጥቅም ማስከበር የመከላከያ ሰራዊቱ ዋነኛ ተልኮ መሆኑን የተናገሩት ሌተናል ጀነራል መሐመድ ተሰማ ሰራዊቱ የኢትዮጵያን ሰራ ሰራዊቱ የኢትዮጵያን ታሪክና ብሔራዊ ፍላጎት በትክክል በመረዳት የውጭ ጠላቶችና የውስጥ ባንዳዎችን አላማ በማክሸፍና ትንኮሳዎችን በመመከት ህገ መንግስታዊ ተልኮውን በከፍተኛ ውጤት እየተወጣ ይገኛል ሲሉ ተናግረዋል። በኢትዮጵያ ኃይሎችና ተቀጣሪ ባንዳዎችን በማጥፋት የሀገራችንን ብሔራዊ ጥቅም በማስከበር በሰራዊቱ የማይተካ ህይወቱን እየከፈለ ይገኛል ያሉት ዋና አዛዡ በእዙ ቀጣና የሚገኙት ታላላቅ የልማት ፕሮጀክቶችን ደህንነትና ቦርደሮችን በመጠበቅ በቀጣይነትም የ49 ዓመታት የድል ጉዞን አጠናክሮ ማስቀጠል ከኛ ይጠበቃል ብለዋል። ዘገባው የሳምሶን ባህሩ ነው። ዜና እረፍት። አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። አርቲስትና ኮሜዲያን ፍሬህይወት ባህሩ በአጋጠማት ድንገተኛ ህመም ከዚህ ዓለም በሞት ተለይታለች። አርቲስቷ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እና ሌሎች በርካታ በሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች ላይ ተውናለች። አርቲስት ፍሬህይወት በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ተቀጥረው ችሎታቸውን በመድረክ ካሳዩት ከያንያን መካከል አንዷ እንደነበረች ተነግሮላታል። ለሀገር ፍቅር ቲያትር ለበርካታ ዓመታት በሙያ ያገለገለችው አርቲስቷን በበርካታ ፊልሞች፣ የቴሌቪዥን ድራማ እና የሙዚቃ ክሊፖች ላይ በትወና መሳተፏን የሀገር ፍቅር ቲያትር መረጃ ሲያመለክት የቀብር ስነስርዓቷም ዛሬ መስከረም 23 ቀን 2018 ዓ.ም ተፈጽሟል። የአርቲስት ፍሬወት ባህሩ ሞት በኋላ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት እሳቸው ቢያልፉም ብርሃናቸው ሕያው ነው ሲል ገለጸው። የአርቲስት ፍሬዎት ባህሩ የአይን ብሌን በመለገስ ሁለት ብርሃናቸውን ያጡ ሰዎችን ብርሃናቸው ይመለሳል ያለው የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አርቲስት ፍሬዎት ባህሩ በሕይወት ሳሉ በገቡት ቃል መሰረት የአይን ብሌናቸውን በወንድማቸው ድንበሩ ባህሩና ቤተሰቦቻቸው መልካም ፈቃድ መውሰዱን ገልጿል። አርቲስቷ በአይናቸው ሶስት ጊዜ ለማየት በማሰብ የገቡት ቃል ተፈጻሚ ሆኗል ሲል ገልጿል። በአርቲስት ፍሬወት ባህሩ ህልፈት የተሰማውን ጥልቅ ሐዘን ገልጾ ለወዳጅ ዘመዶቻቸው መጽናናትን ተመኝቷል። በአርቲስት ፍሬወት ባህሩ ሞት የሞርስ ኮሚኒኬሽን ዝግጅት ክፍል ባልደረቦች የተሰማቸውን የሐዘን ስሜት እየገለጹ ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለሙያ አድናቂዎቻቸው በሙሉ መጽናናትን ይመኛሉ። ተወደዳችሁ ቤተሰቦቻችን፣ እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ ስለረዳችሁን እናመሰግናለን። አሁንም ሌሎች አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ አድርጎ ወደ ውጭ ዜና አልፋለሁ። አስመራ ከኢትዮጵያ መንግስት እየተባለ ነገር ባይኖርም ኢትዮጵያ ለኤርትራ የሰጠችውን እውቅና ልታነሳ ነው የሚል መረጃ እየተሰማ ነው። የዓለም አቀፍ የህግ አስመራ መንግስት አሁን እያራመደ የሚገኘውን ከዓለም አቀፍ የሉዓላዊነት ፍላጎቶች ጋር የማይጣጣም አቋምና ያለበትን አጠቃላይ አሁናዊ ሁኔታን ተከትሎ ኢትዮጵያ ማዘር ስቴትስ ፐርሚሽን በሚለው አለም አቀፍ ህግ መሰረት በፈረንጆቹ በ1993 ለኤርትራ መገንጠል የሰጠችውን እውቅና እንደገና እንድትመረምር የሚፈቅድ መሆኑን እና ህጉ ኢትዮጵያ ውሳኔዋን መሻር ከፈለገች እውቅናውን በዘላቂነት ማስቀጠል ይገባሻል በሚል ኢትዮጵያን የሚያስገድድ ጭምርም እንደሆነ እየተነገረ ይገኛል ስለዚህ ይላል መረጃው ስለዚህም ኢትዮጵያ ለኤርትራ የሰጠችውን እውቅና ብሔራዊ ጥቅሟን ደህንነት ዋናሎ አላዊነቷን ለማስጠበቅ የሚጠቅም መስሎ ከታያት የማገድ ወይም እውቅናን የመሻር መብት እንዳላት ነው እየተገለጸ ያለው። አለም አቀፍ ህግ ኢትዮጵያንን እውቅና እንድታከብር አያስገድዳትም። ኢትዮጵያን ለመሻር ከመረጠች እንዲህ ያለውን እርምጃ ከመውሰድ የሚከለክል ምንም አይነት የህግ ገደብም እየለም ነው የተባለው ሆርን ሬቪው ላይ እየተነበበው ጽሁፍም የተረዳቱ ቤተሰቦቻችን በዚህ ዙሪያ ከአለም አቀፍ ህግ አንጻር የተባለውን ማድረግ ይቻል እንደሆነ ያነጋገርናቸው የህግ ባለሙያዎች በቀጠሯችን መሰረት ሊገኙልን ባለመቻላቸው ተጨማሪ መረጃ ልናካትት አልቻልንም ከፌድሪ መንግስት የውጭ ጉዳይ ሚኒስቴርና ዲፕሎማቲክ ምንጮችም ይህ ዘገባ ተጠናክሮ ወደ እናንተ ቤተሰቦቻችን እስከደረሰበት ጊዜ ድረስ ምንም የተባለ ነገር የለም ኢትዮጵያ ለኤርትራ የሰጠችውን እውቅና መልሳ ልትነፍቅ ትችላለች መባሉን ተከትሎ የአስመራ መንግስት ቃል አቀባይ ሚኒስትር የማነ ገብረመስቀል ሆርን ሪቪው ላይ የወጣው ሰፋ ያለ ሐሰት አለ መተቸት የኤርትራ ነፃነት የመጣው በሻዕቢያ ጀግንነት እንጂ በኢትዮጵያ እውቅና ሰጭነት የመጣ አለመሆኑን እና ኢትዮጵያ እውቅና የመስጠት መብትም እንዳልነበራት በጉልበትና በህገወጥ መንገድ ነው የተገነጠል ነው ሲሉ አስነብበዋል። ካርቸም በህዳሴ ግድብ ላይ ያደረገቻቸውን ስምምነቶች ዳግም ልገመገም ነው ያለችው ሱዳን። ለሳውዲ አረቢያ አንድ መቶ ቢሊዮን ዶላር ኢንቨስትመንት አቀረበች። የሱዳን ጠቅላይ ሚኒስትር ካሚል አልጣይብ ለሳውዲ አረቢያ ያቀረቡትን አንድ መቶ ቢሊዮን ዶላር ኢንቨስትመንት ፕሮጀክቶች ይፋ ያደረጉ ሲሆን ሀገራቸው ከኢትዮጵያና ግብጽ ጋር በህዳሴ ግድብ ዙሪያ ያደረገቻቸውን ስምምነቶች ዳግም እንደምትገመግም አስታውቀዋል። ከኢትዮጵያና ከግብጽ ጋር በህዳሴ ግድብ ዙሪያ የተደረሱ ስምምነቶችን እንደገና ማጤን የተፈለገው ወደፊት ሀገራቸው የከፋ አደጋና ውድመት እንዳይከሰትባት ለመከላከል ነው ሲሉ አስረድተዋል። ሚኒስትሩ ከኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከተመለሱ በኋላ በፖርት ሱዳን በሰጡት ጋዜጣዊ መግለጫ ለሪያድ በቀይ ባህር ላይ ባልተነኩ ሀብቶች ላይ ያተከሩ አንድ መቶ የጋራ ኢንቨስትመንት ፕሮጀክቶችን ማቅረባቸውን ጠቁመዋል። ይህም በሽርክና ከሰለማ ሱዳንና ሱዑዲን በአለም ላይ ካሉ ባለጸጋ ሀገራት ተርታ ሊያሳልፍ እንደሚችል ገልጸዋል። በታላቁ ህዳሴ ግድብ ዙሪያ እስካሁን የተደረጉ ስምምነቶችን በተመለከተ አገራቸው ዳግም ግምገማ እንደምታደርግ የጠቆሙት ጣይብ በካይሮም ሆነ በአዲስ አበባ በኩል ቀጥተኛ ዲፕሎማሲ እንደሚደረግ መግለጻቸውን ካፒታል ዘግቧል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር ስላደረጋችሁ እና ሌሎች ቤተሰቦች እንድናፈራ ስለረዳችሁን ከልብ እናመሰግናለን። ርዕሰ ዜናውን በድጋሚ ላስታውሳችሁ፣ ሌተና ጀነራል መሐመድ ተሰማ ጸረ ኢትዮጵያ ኃይሎችን እና ባንዳዎችን በማጥፋት የአገራችንን ብሔራዊ ጥቅም እናስከብራለን ማለታቸው የሠራተኛው ደሞዝ ያለ ሠራተኛው የማመልከቻ ፊርማ መቁረጥ የተከለከለ መሆኑን የፌዴራል ሲቪል ሰርቪስ ኮሚሽን ማሳሰቡ። 243 አውቶብሶች ለኢሬቻ በዓል ልዩ የትራንስፖርት አገልግሎት እንዲሰጡ ዝግጁ መደረጋቸውን የአዲስ አበባ። ከውጭ ደግሞ ኢትዮጵያ የኤርትራን እውቅና ልትነሳ እንደምትችል መጠቆሙ። በህዳሴ ገደብ ላይ ያደረገቻቸውን ስምምነቶች ዳግም ሊገመግም ነው ያለችው ሱዳን ለሰዑዲ አረቢያ የ100 ቢሊዮን ዶላር ኢንቨስትመንት ማቅረቧን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እዮብ ደመቀ አብራያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅተው በሳምንት 3 ቀን ወደ እናንተ ከሚደርሰው የዜና መርሃ ግብር የዓርብ መስከረም 23 ቀን 2018 ዓ ም የሞርስ ዜና የእስካሁኑ ነበር። በቀጣይ በሞርስ ዜና እንገናኛለን። እስከዚያው ድረስ ጠና ይስጥልኝ